እስኪ እንደዚህ ፍልቅቅ ነው ምናምን የምታደርጉት። አሬ አሬ፣ ቀሚስ ቀሚስ ነው ቀሚስ ነው ወይ የዘንድሮ ሴት፣ ወይ የዚህ ዘመን ሴት። ጋሺ፣ የእናንተ ዘመን ችኮች እንዴት ነበሩ? የኛ ዘመን ሴቶችማ አይ በአስራ አምስት ሳንቲ ለስላሳ ገዝተን ጣፋጭ ዳቦ የጋበዝን ቀንማ ዳቦ ዳቦ ዳቦ። እስኪ ዝም በል፣ በእናት ያውራ በጋሽ አይ፣ ቅዱስ እንደው ግርም እኮ ነው የምትለኝ። በቃ አንተ እዚህ ዳቦ ውስጥ ነው አደለ፣ ካልተቀበርኩ የምትለው አንተ፣ ቅባቱ። አሁን አሁንማ ከቅዱስም እየባዝክ እኮ ነው እንዴ። ምን ነው ምን ሆነሃል? ያው አቤል መጣ። እንደው አቤት እንደው

ራሴን ከማምኖ በላይ አምናታለሁ። እሱ እኮ ነው ስተት። በቃ ቅዱሴ እናሳዩ። ምንድን ነው የምታሳዩ? አቤልዬ አቸኩል፣ አቸኩል የጅብ ቸኩል ቀንድ ይነቅሳል አይደል የሚባለው። እስኪ አቸኩል፣ እስቲ እስኪ አቸኩል አቤል ነበረሽ የእኔ ልጅ፣ እንዴት ነው ታባባ? አይ ይሄን አባባ ተያላልኩሽም። ከየት ነው እንደዚህ አኩርፈሽ የምትመጪው? አቤልን ፈልጌ መጥቼ እኮ እንደሌለ ተነገረኝ። ጎሽ እንኳን ደህና መጣሽ። ነይ ሻይ ቡና እያለን እናውራ። ይቅርታ አባባ፣ ሌላ ጊዜ መሆን ይችላል። አሁን ቸኩ ነበር። አራ ገብጋቢ ጉዳይ ነው። ይኸውልሽ የእኔ ልጅ፣ ስለ አቤል ላውራሽ ነው። ስለ አቤል ምን ስለ አቤል ሲነሳ እንደው ልብሽ እንደው ፍንትው ነው የሚለው አይደል? ትደርስበት የለ ነይ ሻይ ቡና እያለን እናውራ። ምን አስቸኩልል? ባስ በላንተ ግባ በቃ። እኔ ብሩን ተቀብዬ እመጣለሁ። ግን የሚሰጥሽ ይመስልሻል? በደንብ እኔ እንጃ። እኔ ግን ምንም እንደዛ ሊመስለኝ አልቻልም። የእኔ ጌታ ቆይ ለምን እንደዚህ አልክ ታዲያ? እኔ መፍራት እንደዛ ሲሆን፣ ቅድም ሲወረሽ የሆነ ድምፁ ትንሽ ቆጣ ያለ ይመስላል። እና ደበሬ አንተ ደግሞ የመጀመሪያው ይሆናል። እንደዛ ብለሽ የምታስቢው ከሆነ እሺ፣ ደስ ይለኛል። ለማንኛውም እራስሽን ጠብቂኝ። ለማንኛውም አሁን ግባ እና ልብስ ስቀይር ሻወር ወስደ ጠብቂኝ። ስንመጣ ፈታ እንላለን። ደስ ይለኛል። ያው በቃ

የኔ ቆንጆ አቤል፣ ሁኔታው ባህሪ ሁሉ ተቃይሯል ማለት በምክንያት ውቤት ናት። ማነው አሉ ስሟን ቄስ ይጥራው። እኔም ከአንድም ሁለቴ አይቻታለሁ። እንደው እንዲሁ ስታያት ሰው ትመስላለች፣ ግን የልጁን ህይወት እኮ እንደ በሶ በጠበጠችው። እንደ ነገረ ስሯ ሁሉ ከገንዘብ ጋር የተያያዘ ነው። እንደ ጆተኒ በያት ያለ ገንዘብ ምንም ንቅንቅ አትልም። በየቀኑ በቃ ደሞዝ ተቀብሎ ለሷ ነው፣ ደሞዝ ተቀብሎ ለሷ ነው። እናቴ እንዲሆነች ነው፣ አባቴ እንዲሆነ ነው። ልጁ እኮ በንምኮ ጤናውን አጣ። ይኸውልሽ ዛሬ የፈለግኩሽ ለምን መሰለኝ? እሺ እንደው የኔ ልጅ ይህን ሁሉ ብር የምታበድሩ የኔን ገራዥ ተማምነሽ ከሆነ ቀልጠሻል። እንኳን አቤል ይቅርና የኔ ገራጅ ራሱ ይህን ሁሉ ብር አይሰራም። በዛ ላይ ደግሞ የውልሽ የኔ ልጅ የባንክ ዳ አለበት። በቃ ይሄው ነው። እንደው የኔ ልጅ እንደው እንደው ባባጣ ተንቲውንብሽ ጉሮሮዬ ላይ አትቁሚ። ኧረ የምን ጋራጅ እና ጉሮሮ ነው? እኔ በነጻ ነው፣ ዝም ብዬ ነው የሰጠሁት። ምን በነጻ ያለ ማስያዣ? አዎ ያለ ማስያዣ ነው የሰጠሁት። ልመንሽ እመኑ። እንደው ደግ የምታሰማ አምላክ ተመስገን፣ ተመስገን። በቃ ሂጂ፣ ሂጂ፣ በቃ ምን ነው ትቸኩ ያልነበር እንዴ እውነት ነው ቸኩላለሁ እኔ የብሎ እንግዲህ ካልሽ ምን ይደረጋል መልሳለሽ እንዳትረሽ እ ሁለት ቡና መልሳለ ብመተሽ፣ ይሻለኛል። አልገባኝ። ተዋኒዋም ደራሲዋም አንቺ የሆነሽ እኛ እንዴት ነው የሚገባን? አንቺ አልገባሽ? ዝም አትላትም? አሁንም አሳስበው ማሳስበው። ፋራ መሰልናት እኮ በእናት ምን ቤት ናችሁ እናንተ? እሷ አፍ የለውም እንዴ? ደግሞ አታፍሪም እንዴ አንተ? ቁርጭ ጥቅሌት ወላ ሳይያት እንዴ? የምን ቅሌት ጥቅሌት? መልክ የሚኖረው ቁርጥ አንቺን ነበረ ይመስል እንዴ? ምን ነው ማለት ኬት ነው ያመጣችሁት? ተጫዋች ነች በጣም አባት ያት ነኝ። እባክሽ በጣም ቆሻሻ ሴት ነች። ከማንም እና ከምንም በላይ ነበር ማፈክሽ እና ማማሽ። ሁለተኛ አቤል የሚባል ሱ ፈልገሽ እንዳትመጭ። ነቀጥ ያለው ቀሪሳ አነስተኛ ነው። ባኮ ትራሶን ያጥፋ ፎከት ይነው አዲሷ፣ ወንድሜ ገራዥ ቤት ሠራተኛ ነሽ አሉ። እነማን ናቸው ያሉት? ወሬ ደበቀ ብለሽ ነው? የወሬ እንቂጥ ስከተል ነው። ሙሉ በሉኛ ምን ይጎላታል? ማ ወሬ ነታ ሙት ከዘንድሮ ሴቶች አርቲፊሻል ቂጥ ከማየት ወሬ መከተል የተሻለ ይመስለኛል። እርሶ በዚህ እድሜው በመቁረቢያ ሰዓት የሴትን ቂጥ መከተል ግን አይከብድም? ምን ላደርግ ሴቶቹ እንዶ ገና ስወጣ በቆሙበት ፈዘው ነው። ሁለት ሳምንት ሙሉ ከቆሙበት ሳይነቃነቁ ስለዚህ የሚያስቡት አሉ። አረ እንደውም አንዳንዶቹ እንደቆሙ የመብራት ገመድ ተሰቡባቸዋል ነው የሚባለው። እንዳሉት የመብራት ስንጨት ከእርሶ በላይ ጥቅም እንዳለው መገመት አይከብድም። ኑሮ ይበድሻ እንጂ የህዝብ ግብር በላይሽ ላይ ይደቅ ያሞታል። እንዴ፣ የሞባይል ስልክሽን አለሽ እንጂ አረጋግሪ፣ እንዴ።

አሁን እየጠጣህ አይደል? ራሴን መርሳት ፈልጋሉ። ሌላ ቦቴ እንጂ የጠጣህ በጣም ደስ ይለኛል። እሺ የት ናቸው? አሁን ግን አሁን፣ እሺ በቃ መጣውን ይገናኛለን።

እሺ ለሳሎ ልደውላት፣ አይደብራችሁ ማለት። ሳሎን ትንጠቀኛለህ። አረ ደስ ይለናል። ከመጠጣቱ በላይ ነው እሱ ነገር ነው የሚያስደስተኝ። በቃ እሺ፣ እናንተም ትስተካከሉ፣ እኔም ፀጉሬን ልሰራና እንገናኛለን። በቃ ከዚህ በኋላ ገንዘቡን አናገኘውም እያልሽኝ ነው። ሞቼ ነው የማላገኘውም ሞቼ ነው። ምን ምን ፕላን ያቀርንበትን ገንዘብ ነው የማናገኘው። እንዴትም መስዋዕት ከፍለን ማስመለስ አለብን። እሺ፣ ይሄን ገንዘብ ሰማሽኝ አይደል? በእናትህ አሁን መጠጣት ብቻ ነው የምፈልገው?

እዚህ ቦታ ላይ ነው እምነቴን የተበላሁት። ኢም ሶሪ ለምን ሶሪ ትኛለሽ? እኔ እኔ ልቤን እንዲያምናት ፈቅድኩለት ልቤን ነው ይቅርታ መጠየቅ አለብኝ። በጣም ነው የምጠለው። አንተ የሚጠላህን ሰውን ያጣኸው፣ እሷ ግን የሚወዳትን ሰውን ያጣችሁ። ማን ተጎዳ? እኔ እንጃ። ቤት እንቀይር። እንደ ይብቃ። ትጎዳለህ። ልጎዳህ የሚፈልገኝ የለ። እኛ እንፈልግሃለን

ምን እኔ በፍጹም ሴት ልጅን አላምን። እኔም አላምንም ሴትን ይገርምሻል በጣም ወድጀሻለሁ። ተው እባክህ፣ ድንግልን ይንሳይ ድንግል ለንግ ያልክ ባልሆነ። ይገርምሻል ሰላሳ አመት ሙሉ በክብር ነው ያስቀመጥኩት። ለምወዳት ሴት ነው መስጠት የምፈልገው። ታድላ በጣም አንቺስ? እኔ ምን ምን ድንግል አይደለሽም

ወይኔወይኔ ወይኔ ወይኔ ወይ ወይኔ! አንቺ ማነው ፈቱ የለቀቀብኝ? ምኑ ለማዳዞ ልበልሽ? እንደው በመድኃኒዓለም ውጭልኝ ውጭልኝ፣ ያማል እንደ ወይኔ ወይኔ። ምንድን ነው ያደረግነው? ንገሪኝ እስኪ። ያ ወንድና ሴት የሚያደርጉት ነው። አዎ፣ ችግር አለው